በአፍሪካ አሜሪካ የቢዝነስ ጉባኤ ኢትዮጵያ የኢኮኖሚ ዲፕሎማሲዋን የሚያጠናክር ውጤታማ ተሳትፎ አደረገች። ፕሬዚደንት ታዬ አጽቀሥላሴ ከተለያዩ ሀገራት መሪዎችና የስራ ኃላፊዎች ጋር መክረዋል። ስምምነትም ተደርጓል። በእነዚህ መድረኮችም ኢትዮጵያ ለኢንቨስትመንት ምቹ መሆኗን ያሳየችባቸው የዘርፉን የፖሊሲ ማዕቀፍ ያስተዋወቀችበት የአፍሪካና አሜሪካ የቢዝነስ ትስስር ምን መምሰል እንዳለበት እይታዋን ያካፈለችባቸው ናቸው። ጉባኤው በዋናነት ለኢትዮጵያ ምርቶች ገበያ በማፈላለግ ለዜጎች የስራ እድል በማስፋትና ና የኢንቨስትመንት መዳረሻዎችን በማፈላለግና የውጭ ቀጥታ ኢንቨስትመንትን ለመሳብ ምቹ ሁኔታ ጠሩ ተመላክቷል። ድሮኖችን ለነፍስ አድን ስራ ለማዋል እየተሰራ ነው። የኢንፎርሜሽን መረብ ደህንነት አስተዳደር ሰው አልባ አውሮፕላኖቹ በጣም አስቸኳይ የደምና የመድኃኒት እጥረት ሲያጋጥም በፍጥነት ወደሚፈለጉበት አካባቢ ማድረስ እንዲችሉ እየተሰራ ነው። ድሮኖቹ በ30 ደቂቃ ውስጥ ከ100 ኪሎ ሜትር በላይ በመጓዝ የሚያስፈልገውን መድኃኒት ወደ ተጠየቀበት ቦታ ያደርሳሉ። እስከ 5 ኪሎግራም የሚደርስ ቁሳቁስን የመሸከም አቅም ያላቸው ሰው አልባ አውሮፕላኖች በቅርቡ በአንዳንድ አካባቢዎች አገልግሎት እየሰጡ ነው። የኢትዮጵያ አረንጓዴ አሻራ መርሃ ግብር ብዝሃ ሕይወት እንዲጠበቅ ከፍተኛ አስተዋጽኦ ማበርከቱ ተነገረ። የኢትዮጵያ ብዝሃ ሕይወት ኢንስቲትዩት በዘርፉ የሚያከናውናቸውን ተግባራት በተመለከተ ከክልሎች ጋር ለመምከር ያዘጋጀው የውይይት መድረክ ተካሂዷል። የግብርና ሚኒስትር ዶክተር ግርማ አመንቴ በዚህ ወቅት እንዳሉት የኢትዮጵያ ብዝሃ ሕይወት ኢንስቲትዩት በብዝሃ ሕይወት ጥበቃ ላይ እያከናወናቸው ያሉ ተግባራት አበረታች ናቸው።